ሴት እዚህ ጋር የምታዩት ሴት ከባሏ ጓደኛ ጋር ለመሆን በራሱ በጓደኛ ባሏን ታስገድላለች። ሰው የተፈጠረው ምንድነው? ድኒስ ትባላለች። በ15 ዓመቷ ማይክ የሚባል ቦይፍሬንድ ትይዛለች። ማይክ ደግሞ እዛ ትምህርት ቤት ውስጥ የሚማር ብራይን የሚባል ጓደኛ አለው ማለት ነው። ሶስቱም ጥሩ ጓደኛ ማቾች ናቸው። እነዚህ ግን ሁለቱ ዴት ያደርጋሉ ማለት ነው። ዴት ካደረጉ ከ10 ዓመት በኋላ አብረው ተጋብተው መኖር ይጀምራሉ። እሱም የዛኔ ብራይን የሚባለው ጓደኛ ሌላ ሚስት አግብቶ እየኖረ ነው። አራቱም ጥሩ ቤተሰብ ናቸው፣ ጓደኛማቾች ናቸው። ከዚ የሆነ ጊዜ ኮንሰርት ለመሄድ ተነጋግረው ይሄዳሉ። እዛ ኮንሰርት ቦታ ላይ ከደረሱ በኋላ ይቺ ድኒ ያልኳችሁ ሴትና የባሏ ጓደኛ ተያይዘው ከቦታው ተነስተው ይሄዳሉ። ወዴት እንደሄዱ ያውቅም። እነዚህ ቁጭ ብለው እየጠበቁ ነው። እነሱ ሆል ታይም ሜካውት እያደረጉ ነው፣ እየተሳሳሙ ነው ምናምን ነገር። ሶ በጣም ተመቻቸው መሰለኝ የዛ ሰዓት ላይ በቃ ከዚህ በኋላ አንቨርሰሪያችን ይሄ ነው በቃ ሪሌሽንሽፕ ሊሆን ነው። በድብቅ ሪሌሽንሽፓቸው ሊቀጥሉ አንቨርሰሪያችን የዚህ ቀን ነው ተባብለው ይነጋገራሉ። አብረው መሆን ይጀምራሉ። ኔክስት ዴይ ከዚህ ቀን በኋላ ራሱ እሷ ከስራ ጠፍታ ምናምን ነገር ማለት ቀጥታው ስራዋን ከእሱ ጋር ሃይንጋት ለማድረግ ምናምን ነገር ሄዳለች። በሳምንት አስራ አምስት ጊዜ ግንኙነት ያደርጉ ነበር። ይህ ማለት ምንድነው? በቀን ሁለት ጊዜ ማለት ነው። እነዚህ ሰዎች አይሮና ሀ ደማይነች ልጅ ቢካዝ ፉልታይም ስራ አላቸው ልጆች አላቸው እና ደግሞ ሚስት እና ባል አላቸው። ግን ስቲል ማኔጅ ትዲዎት። ከዛ በሳምንት በቃ እንደዚህ ፍቅራቸውን የተገላለጹ ምናምን ናምን ሪሌሽንሽፓቸው ቀጥሏል። በዛ ሰዓት ላይ እሷ ታረግዛለች ማለት። ከማን እንዳረገዘች አታውቅም፣ ምክንያቱም ከሁለት ወንዶች ጋር ግንኙነት ነበራት፣ ከባሏ እና ከባሏ ጓደኛ ጋር። ሶ ለባሏ እርግዝናን እንደ ምክንያት አድርጋ ላለመተኛት ተነግሯለች ማለት በቃ ይሄ ሆርሞን እንትን ዲፕሬሽን ውስጥ ነኝ ደክሞኛል ምናምን ነገር እያለች ምክንያት ሊሆኑ ይችላሉ። በሰዓቱ ግን ለባሏ አላረግም የምትላቸውን ነገሮች በሙሉ ለባሏ ጓደኛ ግን ስታደርግ ነበረ። ስለዚህ ችግሩ ከድካሙ ከዲፕሬሽኑ ምናምን ሳይሆን ከባሏ ጋር መተኛት የማትፈልገው የነበረው። ኤኒዌይስ ከሆነ ሪሌሽንሺፓቸው እንደዚህ ከቀጠለ ከቀጠለ በኋላ ለምንድነው በነፃነት አብረን ማን ሆነው ማለት በቃ ይሄ ድብብቅ ሹ ሰልችቶናል ምናምን ነገር ይባባላሉ ማለት ነው። ከዛ ለምን አትፈችውም ብሎ የባሏ ጓደኛ ሰጀስት ያደርጋታል። ከዛ አይ መፍታትማ ሀጢያት ነው ምናምን ትልና በመግደል ይስማማሉ። ዲቮርስ ኃጢአት ነው፣ መግደሉ ደግሞ ኃጢአት አይደለም መሰለ እንግዲህ በእነሱ ሀሳብ። ኤን ዌይስ ሊገዱት ይስማማሉ። ከዛ እንዲሁም ጥሩ ሀሳብ ነው፣ አደጋ እንዲመስል ካደረግን የላይፍ ኢንሹራንሱን ሁለት ሚሊዮን ዶላር ማግኘት እንችላለን ይላታል ማለት ነው። ከዛ ይሄ ደግሞ ያወቀው እሱ በምንድን ነው? የላይፍ ኢንሹራንስ ኤጀንታቸው እሱ ነው፣ የባልየ ጓደኛ ማለት ነው። ከዛ እንዲህ ከተስማሙ በኋላ ጓደኛው ለባልየው ቴክስት ያደርግለታል፣ ለምን ዳክ ሀንቲንግ አንሄድም ብሎ ማለት ነው። ሌላም ጊዜ የሚያደርጉት ነገር ስለሆነ እሱ ተነስቶ ይሄዳል። ከዛ ከሄዱ በኋላ ግን ይሄ ጀልባው ላይ ከወጡ በኋላ ሌላ ጊዜ ከሚሄዱት ጥልቀት ወዳለበት ቦታ ይሄዳል ማለት ነው። ከዛ እስቲ አንድ ቁም ምናምን ነገር ይለዋል። እሱም ጓደኛው ስለሆነ ይቆምለታል፣ ጀልባው ላይ ማለት ነው። ከዛ የዛኔ ይገፋል ማለት ነው። በሰዓቱ ደግሞ ማይክ የለበሰው ልብስ ይሄ ውሃ ውስጡ ሲገባ በጣም ድራውን የሚያረጋቸው የሚያሰምጣቸው አይነት ልብስ ነው የለበሰው። ግን እንደዛም ሆኖ ዛፍ አቅፎ ተንጠልጥሎ እንትን ይላል ይተርፋል ማለት ነው። በዛ ሰዓት ላይ ብራያን ሽጉጥ ያመጣና ይመተዋል ማለት ነው። ከዛ በዛ ሰዓት ህይወቱ አለፈ፣ ሞተ። ሬሳውን ይዞ እሱ በመኪናው ቻክ ውስጥ ጭኖት ቻክ ውስጥ ጭኖት ሄደው ማለት ነው። ቤት ገባ፣ ምንም እንዳልተፈጠረ መኪና ውስጥ ሬሳውን አስቀምጦ እሱ ገብቶ ከሚስቱ ጋር እዛችኛው ጋር ሳይሆን ከትክክለኛ ሚስቱ ጋር ገብቶተኛ ማለት ነው። ከዛ በንጋታውም ሬሳው እንዳለ መኪናውን ይዞ ዋልማርት ሄዶ አካፋ ገዝቶ የሆነ ደበቅ ያለ ቦታ ሄዶ ራቅ ያለ ቦታ ላይ ቀበረው ማለት ነው። ይሄ ሁሉ ሲፈጠር በቃ ሚስትየዋ እንትን ባሌ ጠፍቷል ብላ ለፖሊስ ሪፖርት አድርጋለች። ከዛ በኋላ በቃ ሲፈለግ ሲፈለግ ምንም ሊገኝ አልቻለም። ከዛ በቃ አክሲደንት ሊሆን ይችላል፣ ሰምጦ ሊሆን ይችላል ምናምን ነገር ተባለ። ፍሎሪዳ ውስጥ ስለሆነ የሚኖሩት ደግሞ ምንድነው ይሄ አዞ በልቶት ሊሆን ይችላል ምናምን ነገር ተብሎ ኮንክሉድ ተደረገ ማለት ነው። ከዛ ምንም ይሄ ፈርዘር ኢንቨስቲጌሽን እንዲኖር ፈቃደኛ አይደለችም ሚስትየዋ። ከዛ ከስድስት ወር በኋላ ብዙ እንኳን አልቆየችም ባሏ እንደ ሞተ ዲክሌር ታደርጋለች ማለት ነው። ከዛ እናትየዋ አልተዋጠላትም፣ የባልየው የሞተው እናት አልተዋጠላትም። በቃ ይኒድ ላይክ ፈርዘር ኢንቨስቲጌሽን ምናምን ብላ ሰጀስት ታደርጋለች። የዛኔ እቺ ድኒዝ የምትባለዋ እንደዛ የምታደርግ ከሆነ የልጅ ልጆች እንዳታይ አግድሻለሁ፣ ከለክልሻለሁ ምናምን ስትላት በቃ ሽናም ብላ ፈርታ ዝም አለች ማለት ነው። ከዛ ከሆኑ ወራቶች በኋላ ድኒዝና የባሏ ጓደኛ ተጋብተው አብረው መኖር ይጀምራሉ። የዛኔ እናትዮዋ አይሆንም አለች። ልጄን አውቀው ነው የገደሉት ለመጋባት ብለው ነው የገደሉት ብላ ድጋሚ ሄዳ ፖሊስ ጣቢያ ኬዞ እንዲከፈትላት ታደርጋለች ማለት ነው። እነሱም ምርመራውን ይከፍቱለታል። ምርመራ መደረግ ይጀምራል ማለት ነው። በዛ ሰዓት ላይ እነዚህ ባለትዳሮች አሁን አዲስ የተጋቡት ሚስትየዋና የባልዮ ጓደኛ በጣም ደስተኛ ነበሩ፣ ምናምን መጀመሪያ ላይ። ከዛ ከሆነ ሰዓት በኋላ ላይ ግን ይሄ በእምነት የተመሰረተ ትዳር ስላልሆነ መተማመን አቃታቸው። ምክንያቱም ሁለቱም ያረጉትን ያውቃሉ። ስለዚህ አንዱ አንዱን ሄዶ ፖሊስ ጣቢያ ሪፖርት ሊያርገኛል በሚል በቃ ምንም መተማመን አልቻሉም ማለት ነው። መተማመኑ ደግሞ ትዳራቸው ውስጥ በጣም ሰላም ነሳቸውና እሷ በቃ አልፈልግም፣ ፍቺ ነው የምፈልገው ምናምን ነገር አለችው። እሱ ደግሞ አንፋታም ቢላት ቢሰራት ነው በቃ መፋታት ነው የምፈልገው ምናምን ነገር አለችው። በቃ የዛ ሳትሌሱ ጭንቅላቱ ላይ ምንድነው የመጣው ከፈታች በኋላ ሄዳ ፖሊስ ጣቢያ ሪፖርት አደረገኝ ነው ብሎ ስላሰበ መኪና ውስጥ ገብቶ ጠበቃት እና በሽጉጥ ያስፈራራታል። ኖ እንትን ለአንድ ሰው ያደረኩትን ነገር ብትናገር ይገልሻለሁ ምናምን ነገር ብሎ በሽጉጥ ያስፈራራታል። እሺ ምናምን ብላ ካስወረደች በኋላ ቀጥታ እሷ ወደ ፖሊስ ጣቢያ እየነዳች ትሄድና ሊገለኝ አስፈራርቶኛል ወዲያውኑ እስር እንዲ ታስሮ እንዲመረመርልኝ ይፈልጋለሁ። ስለ ባሏ ምናምን ያወራችሁ ነገር የለ፣ ግን በቃ ሊገልኝ እያስፈራራኝ ነው ምናምን ነገር ብላ ሪፖርት ታደርጋለች። ከዛ የዛኔ ፖሊሶቹ ባልሽን እኮ የገደለው እሱ ነው ብሎ ይነግሯታል። ከዛ እሷ በቃ እንደማታቆና እዛ ወደ ነገጠች ምናምን፣ ሀሳቧ ምን እንደነበር አላውቅም። ማለት ብቸኛ እውነቱን የሚያውቅ ሰውዬ እስር ቤት መቶ እንዲመረመር ማድረግ በራሱ እስዳም ግን፣ ኤኒዌይ እና እሱ ተረጋገጠ ማይክን እንደገደለው። ከዛ ግን እውነቱን ከነገር ከኔ የተፈጠረውን ነገር እስር እንዲቀንስ እናደርጋለን ሲሉት ይሰይለስ ከዛ ሙሉ ሚስጥሩን ዘረገፈ። እንዲብላነው ብላ ምናምናም ነገር ብሎ ማለት ነው። እሷ ወንጀል ግድያ ወንጀልን በማቀናበርና ኢንሹራንስ ብሩን በማጭበርበር 30 ዓመት ተፈረደባት። እሱ ደግሞ ሀያ ዓመት ብቻ ነው የተፈረደበት። ምክንያቱም እስር እንቀንሳለን፣ ምክንያቱም ከተናገር በተባለው መሰረት እሱ ተቀንሶለት ሀ ተፈረደበት ማለት ነው። ሰዎች አሁንም ስል ይከራከራሉ እሱ ከእሷ የባሰ ግን ስቲል ሰዎች ይከራከራሉ እሱ ከእሷ የበለጠ እስር ይገባው ነበር። ምክንያቱም በዋነኝነት ሁለት ነው፣ ሰውየው ነው የገደለው፣ ውሃ ውስጥ ገፍትሎታል። ከዛ በኋላ ደግሞ አውጥቶ የተረፈ ነፍስ ደግሞ ሽጉጣቱ ገሎታል ብለው የሚከራከሩ ሰዎች አሉ። አንዳንድ ሰዎች ደግሞ ከምንም በላይ የበደለችው የጎዳችሁ እሷ ናት ብለው የሚከራከሩ ሰዎች አሉ። እስቲ የእናንተን ሀሳብ ደግሞ ኮመንት አድርጉልኝ። ኬዙን ማየት የምትፈልጉ ሰዎች ካላችሁ ደግሞ ከታች አስቀምጥላችኋለሁ።